እንግዲህ አድርጋ ለምን ማቅረብ እንደፈለገች አልገባኝም። ኢትዮጵያውያኖች ከዚህ በላይ መደደብና መሰገጥ አይገባንም። እስካሁን የሰገጥነውና የደደደብነው ብዙዎችን ደም እንዲፈስ፣ ሚሊዮኖች ደማጭ እንዲፈስ፣ ሚሊዮኖች አገራችን ጥሎ እንዲሰደዱ፣ ሚሊዮኖች ረሃብ ላይ እንዲወድቁ አድርጓል። ከዚህ በኋላ ከዚህ በላይ ደግሞ ሌላ ድድብናና ስግጥና አገሪቱን እንዲሞላትና ይሄ አገራዊ እንትን መረህ እንዲሆን ለምን እንደተፈለገ አልገባኝም እኔ ከአዶናይም ጋር ሞጦ ቅራኔ ጋር ምንም የግለሰብ ግጭት የለብኝም አይመለከተኝም ነገር ግን ይበቃል ዱዱብና እባክሽ አምለሰት ይህን ሰው እንግዳ አርገሽ አታቅርቢ ይሄ ነገር ታሪካዊ ስህተት ነው ግድለሽም ይሄ ነገር መሆን የለበትም ባይ ነኝ እኔ በግሌ ምክንያቱም ኢትዮጵያን ከበቂ በላይ ለዘመናት ደድበን እርስ በእርሳችን ስንተራረድ እኖረናል። ከዚህ በላይ መሰገጥና መደድብ አይጠበቅብንም። እንደምታውቁት እንግዲህ በዚህ ደድብና ሰጉጥና ፈምስ በሚለው መርህ መሰረት ሰሞኑን ሮፍናን ላይ የወረደ የስድብ ውርጅብኝ አይታቸዋል። ለምን በምክንያት አናደርግም? ቻይና እዚህ የደረሰችው አሜሪካ ነች የደረሰት የደረሰት አውሮፓ ነች የደረሰት ኮሪያ ነች እዚህ የደረሰት ሌሊትና ቀን በመስራት የመንደር ፉቶታና እብደትና ቅዠት ስግጥና ላይ ከርሞ ሳይሆን ሀያ አራት ሰዓት ሰርተውና ሀያ አራት ሰዓት ተምረው ጦምራምረ ስግጥና ድድብና ያሰለጠነው ህዝብ የለም። ይሄ መርህ ሊሆን አይችልም። እንዲህ ያለ የበሰበሰና የበሸቀጠ ሐሳብ የያዙ ሰዎችን ለምንድን ነው በየሚዲያው ከበር ከበር የምታረጉት ከፍ ከፍ የምታደርጉት ለምንድን ነው ብለን ጠቅም ጠይቀናል። አሁንም ደግሜ እጠይቃለሁ። አዶናይ ሮፍናንን ያንጓጠጠበት ሰብሽዮን ለማንጋጠጥ የሄደበት ሩቀት ብቻውን እንዳይቀርብ እንግዳ እንዳይቀርብ የሚከለክል ነው። አዶናይ ሌባ ነው። እኔ እርቦኛል፣ 11 ዶላር ያለኝ ጎዳና ለወድቁ ነው መላ ኢትዮጵያ ዝ ድረስልኝ ብሎ በሚሊየን በቃኝ እስኪል ድረስ ተሰጥቶት ሲያበቃ፣ እኔ ቤተሰቦች የሚሊዮነሮች ናቸው፣ ማንንም አልጠየኩም፣ አልለመንኩም ነው ያለው። ቃል በቃል ሚዲያ ላይ ወጡ። እንደዚህ ያለው ይሄ ሌብነት ነው። ህዝብን ማጭበርበር በሕግ የሚያስጠይቅ ወንጀል ነው፣ ውንብድና ነው። እኔ ሳልታመም ለምሳሌ ታመም ያለው መላ ኢትዮጵያ ህዝብ እርዱኝ ብዬ በሚሊዮን የሚቆጠር ገንዘብ ከወሰድኩኝ ወንጀል ነው አይደለም? ወንጀል ነው። ሮፍናን አንዱ ነገር ሳይተነፈስ በዚህ በሰገጠና በደደበ ትውልድ ምክንያት ለምን ሪፖስት አደረክ? ለምን ቪዲዮ የሌላ ሰው ቪዲዮ ወደ ጫንክ በቻናል ላይ ተብሎ የወረደበት ውርጅብኝ የሚያሳፈር ነው። የሚያሳፍር ነው። እኔ በስምንት ዓመቴ በዘጠኝ ዓመቴ ድንጉሌን አጥቻለሁ ብሎ በሚዲያ ህፃኑም ትልቁም ትንሹም ቲክቶክ ላይ እንተጡረ የሚውለው ዛሬ ቄሱም ጳጳሱም ሆነሱ ሙስጣዙም ቲክቶክ ላይ እንተጡረ የሚል አገር በሚሰማው ሚዲያ ላይ ምታ ጉሎሲ ምታ አርባ ጊዜ ምታ አምሳ ጊዜ ምታ የሚል ጋጦወጥ ሃይማኖታዊ፣ ባህላዊ፣ መንዋሳዊ ማነታችን የማይገልጽ ስበእና ያዙ ሰዎችን በየሚዲያው እየተቀባበላቸው እንግዳቷ አደርጋላችሁ። እንግዲህ የሚመጣውን መከራ ለመቀበል ተዘጋጁ። ተዘጋጁ። አፌን መረረኝ ማር ልትወጣ መሰለኝ። ተዘጋጁ። ያሳለፉ ነው መከራ ቀላሉ መስላችሁ ከሆነ ያለንበት መከራ ቀላል መስላችሁ ነው። አይደለ ምናምን እቴ ውርጋጦቹን ይሰወሰ ያችን ቲጂ አገልግልን አንድ ሰሞን አለ የተባለ ቴሌቪዥን ጣቢያ በሙሉ ተረባረበ ተረባረበ ተረባረበ። ቪው ነው። በነገራችን ላይ ቴሌቪዥን ላይ ወይ ዩቲዩብ ላይ ሁለት ሚሊዮን መታየት አንድ ሚሊዮን መታየት የአዋቂነት ምልክት አይደለም። በአዋቂነት እና በታዋቂነት መካከል የሰማይና የምድር ልዩነት አለ። የአራምባና ቆቦ ያክል ልዩነት አለ። የኖሮኝነት የዙሙት ቪዲዮዎች እኮ በዩቲዩብ እኮ በሚሊዮን በመቶ ሚሊዮን ይታያል። ይሄ ማለት ድርጊቱ ቅዱስ ነው ማለት አይደለም። አዶናይ አምለሰት ላይ ቆርቦ አንድ ሚሊዮን ሰው አየው ማለት ሕዝብ ይወዳል ማለት አለ። ሕዝብ ከወደደም የእሱ ቢጤ ጋጠ ወጥ ሕዝብ ነው የወደደው። ከሆነሻ ጀምሮ እኮ ስለምናቅ ነው። ለካ ለዚህ ነው በረሃብ ላይ ይከረም ነው ለዚካ ለዚህ ነው ከደም ፋስማ ነጠ አልሰለጠንም፣ አልበሰሉም፣ ጭንቅላታችን እንጭጭ ነን ያለ ነው። ለመለወጥም ራሱ የሚቻል አይመስለኝም ከዚህ በኋላ ለኔ በግሌ። ለምንድነው ከችግር ችግር ማንወጣው? በአንደኛው ሞቶ ክፍለ ዘመን አትጠይቁም። ለምንድነው ማንወጣው? ለምንድነው እንደው የምንፋሰሰው? አርያ ሚሆን ሰው ነው እንዴ አዶናይ? አሁን ሎ ተወለደ። አርያ ሚሆን አሪያ ሙንና አርያ ሚሆን እስቲ ንገረኝ። አራት ሰው ረዱታ እቺማ እኛ ጭንቄ በደንብ ስለበሰልና ህዝብ ስለነፈዘና

መለኮታዊ ተአምር ኢትዮጵያ ምድር ላይ ካልመጣ ገና ከድጡ ወደ ማጡ ወደ መቆመቆ የሚወርድ ትውልድ ነው። አራት ነጥብ አካሄዱ አይቶ ስንቁ ይቆሙታል። አየነው ትውልድ እኮ እና ይረባረባል። የሆነ ሰው አንድ ሰሞን ቲክቶክ ላይ ቫይራል ወጥቷል ማለት ሁሉም ጣቢያ ሁሉም የቴሌቪዥን ጣቢያ ሁሉም ዩቲዩብ ቻናል አንተ ላይ ካልሞትክ ይላል ግን እኮ አንተ ቆፎ ነው አንተ ራስህ ትድንግጣ ምን ተፈጠረ ነው እኔ ለምሳሌ እንግዳ አርጎ ማንም እንዲቆርበኝ አልፈልግ አልፈልግም ጊዜው ገና ነው እኔ ገና ለዋሳካው ልደርስበት የሚገባው የዛን ጊዜ በራሴ መንገድ እሄዳለሁ አሁን እኔን ወደሆነ ሰው ማቅረብ ማለት ሚዲያ የውዝግብ ማድረግ ነው። ለምን ገና እኔን አሁን በሆነ ጥላቻ ውስጥ ያለው የሆነን ህዝብ የጠላሁ የጎፋው ገና ጥሬ አይደል? ሁሉ ነገር ከጥሬ ነው፣ ገና ነው። እሳት ይቆረዋል፣ ገና ቆቆል ማለት ብስሉ ማለት ያስፈልገዋል። ለእኔ ከሸፈ ትውልድ ነው የሚታየኝ፣ ብታምኑ ባታምኑ፣ የከሸፈ ትውልድ ነው። የትውልድ ገና ይጠብቃል። ጥቂት ጥቂት አንበሰች ተውልደው አድገው ወይም በማበሰች ሊኖር ይችላሉ። እነዛ መተው ይሄን የበሰበሰ ሁሉ አስተካክለው አገር ስብዕናችን ካልጎነቡ መንፈሳዊ፣ ባህላዊ ማንነቶቻችንን እስካልጎነባን ድረስ የከሸፈ ትውልድ ነው ለኔ። ብዙም አንጠብቅም ከዚህ ትውልድ ብዙም አንጠብቅም። አንደኛ ድርጊታችን ራሱ ያሳያል እኮ ምንም። በኤችአይቪ ስንተኛ ነን? ሞልስ ይኖራል ወገነችስ? አንድ ሁለት ሰው ሞልስ ስጥ በደህንነት ስንተኛ በመልካም ማስተዳደር ስንቶኛል ሙሱና በመውላት ባሉ ሙውላት ስንታኝሽ ምን እራሳችን መፈተሽ ነው፣ ከሰው ከሶጋ መማጎት ጋር ለዛም ኦንላይን ተማክተን በአካል ተገናኝተን ብንማገትን እኔ መፈይደው ነገር የለም፣ እናንተ መትፈይዱት ነገር የለም። እኔ የምጠቁማችሁ ነገር የለም፣ እናንተ የምትጠቁሙኝ ነገር የለም። ዝም ብሎ ከክርክር ያለፈ ነገር የለም። መለወጥ ነው የሚጠቅመው እንደ ሀገር። እኔ እኮ ልተው እችላለሁ። ይሄ ውጭ ውጭ ቅና በጣም የሚያሳፍር በጣም የሚያሳፍር የምናከብረውን ሰው አናቅ፣ ለመሸከምና ለማዘል የምንሄደውን ሰው አናቅ። እና የግለሰቦች ጥላቻ አይደለም። በነገራችን ላይ የዘራችሁትን እንሱ ነው የምታጨደው። እያጨዳችሁ ነው ይደም ፍሊት እያጨዳችሁት ማለት ችግርስቱን ችግርስ መሆናችን ማናቅ ህዝቦች ነው። በጣም የሚጎርም ነው። አሁን አሁን ካሜራ አለ አይደል? እንዲህ እየፎከት እየበላኝ እየፎከት እየፎከትኩ፣ አለመሆኔ ህዝብ ግን እያየኝ ነው። እሱ ህዝብ እያየኝ ነው፣ ግን እኔ አላውቀውም። ይሄ ምንድን ነው? የሞት ሞት አይደለም። ዓለም እያየ ነው። ችግራችን፣ ስደታችን፣ መጎዳደላችን ሁሉ ዓለም ሁሉ እያየው አንገት ድፍት አድርገን እፎር ብለን ያለ ማንን ነው አሪያ አለማድረግ የምትሞከረው ነው ራስን መጠቀም ክርክር ምንም አይጠቅም። አሁን እኔ ተከራከርኩ፣ እናንተ አሸነፍኩ፣ እናንተ ተከራከራችሁ ሎ አሸነፋቸውም፣ መሬቱ ላይ ያለውን ጉዳይ አንለውጠውም፣ አንለውጠውም። መሬቱ ላይ ያለው ጉዳይ እኮ አይለወጥም። መሬቱ ላይ ያለው ነገር የሚለወጠው አስተሳሰባችን እና ንቃተ ህሊናችን ስንቆይረው፣ ያለ መቀየር ደግሞ ፈቃደኞች አይደለም። የሆነ ጥሩ ያልሆነ ነገር ይሸታኝ